ለሱ አይፈቀድም። ሲጀምር ወንድና ሴት መደባለቅ የለባቸው። ልክ ናይት ክለብ ነው ወቃ የሚመስለው መድረክ ተሰጥቶት ሁለት ካፕል ካፕል የተደረጉ ምናምን የሚደረጉ ነገሮች ለዚህና መስፋፋት ዋና ተጠያቂ ነው፣ ፈሳድ ነው። ስለዚህ ይህ ነገር ትክክል አይደለም ብላችሁ ሁላችሁ መቃወም አለባችሁ። ጉዳዩ ፐርሰናል አይደለም። መዋዝ ማለት አንድ ያላህ ባህሪያ ነው አንድ ሰው ነው አንድ ሙስሊም ነው። ነገር ግን ከበስተኋላ ያለው ፈሳዱን ልክ አይደለም ማለት አለባችሁ ሀሳብ ላይ ነው። ፖይንታችን አሁን ሰዎች ፐርሰናል ይመስላቸዋል። ስለዚህ እንደዛ ነው። ከዛ አንጻር ማየት ትችላለህ ማለት ነው። ከእመቴዎች ውስጥ ዝሙትን፣ ስርቆትን፣ ዚናንና የሙዚቃ መሳሪያን ሀላል የሚያደርጉት ት ይመጣሉና እኛን ሙንሽዶችንና ማዲሆችን እዛ ሀዲስ ውስጥ ይከተላል። አሁን ዳይነ

ሐርፉን እንኳን አስተካክሉ ስ ልክ አይደለሃም። ይሄንን አስተካክል ሀባቢ፣ እንደሰማችሁት ነው። አንተ የራስን እንስሰት ሳታርም ኡስታዝ ወሂድን ልታርም መፈለገ በጣም ደፋነ። ቅርታ አድርግልኝና ኡስታዝ ወሂድ ከሰለመ በኋላ ከአራት በላይ መጽሐፍ ጽፏል። ገጠር ላይ ላሉት እንኳን ትምህርትን ዲን እስላም ተውሂድን እንዲማሩ ከሽርክ ላይ ያሉት እንዲወጡ አፕሊኬሽን በነጻ ዋይፋይ ያስፈልገው እንዲማሩ እየለፋ እየደከመ ያለ ወንድማችን ነው። ስንትና ስንት ወንድማቻችንና እህቶቻችን ቀን በቀን እየገቡ እሱ ጋር ላይፍ ጥያቄ እየጠየቁ እስልምናን ነው እየተቀበሉ ነው። አንተ ግን ምን እያረክነው? ሸርክን እያስፋፋ ሙዚቃን መሳሪያ ነቢዩ ሰለላሁ ዐለይሂ ወሰለም ይሄ ነገር አይቻልም ያሉትን የራስ በራስ ፍላጎትን እያካሄድክ ወተ ደግሞ አንተ ኡስታዝ ወሂድን ልትናገር ትፈልጋለህ? ተው ሙአዝ ተው፣ ማይነከ ነገር አትንካ። ቪዲዮን ሼር አርጉት፣ ዱዊት አድርጉት፣ አዳርሱት። አሰላሙ አለይኩም ወረሕመቱላህ ወበረካቱ። ሰሞኑን ኡስታዝ ወሂድ ላይፍ ላይ ትምህርት እያስተማረ አንድ ወጣት ይገባና ነሺዳ ላይ ሙዚቃ መሳሪያ ይፈቀዳል ጥያቄ ይጠይቃል። ኡስታዝ ወሂድም ለዛ ወጣት መልስ ይመልስለታል። ከዛ ሙአዝ ሀቢብ ይሄን ቪዲዮ አይቶ ለኡስታዝ ሐርፍ አስተካክል ምናምን እያለ ወጥቶ ሲናገር ነበር። ለማንኛውም ቪዲዮን እንየው። ቪዲዮን እስከ መጨረሻ ይሁት ሼር አድርጎት በደንብ አዳምጡት። እኔም እመልሳለሁ። ሰው ምንም መሳሪያ መግባት የለበትም ማለት ነው። እዛ ነው ያለው ነገር በራሱ ችግር የለበትም ነሽዳ በራሱ ማለት ነውእና ያ ነው ለዱንያ ትርፍ ተብሎ መኳተር ጥፋት ነው። ነሺዳ የሚፈቀደው ወደ ዘጠኝ ፖይንቶች አሉ፣ አለ ቁርአን ከመውጣትና ኢልምን ከመማር ጋር የማይከለክል ሲሆን፣ ከሸሪያ ላይ ከመጠን በላይ ማሞገስ የሌለበት ሲሆን፣ የሙዚቃ መሳሪያ የሌለበት ሲሆን፣ ቅላጽ የሌለው ሲሆን፣ ህብረ ዜማ የሌለው ሲሆን፣ ከሙዚቃ ጋር የሚመሳሰል መሆን የሌለበት ሲሆን፣ የዳዋ ዘዴ መሆን የሌለበት ሲሆን፣ የስራ ዘርፍ መሆን የሌለበት ሲሆን እና ነሺዳ የምንጠቀምበት ጂሃድና የደቦ የማህበር ስራ ሰዎችን ለማነሳሳት ከሆነ ይፈቀዳል ማለት ነው። በተረፈ ሌላ ይሄ የሙዚቃ መሳሪያ ካለ ረሱ ሰለም በመጨረሻ ዘመን ላይ ይመጣሉ ብለው ከሚሏቸው ሰዎች መካከል የሙዚቃ መሳሪያን ሐላል የሚያደርጉ ሰዎች ናቸው የሚል የሚያሳስሉ ነገሮች የተከለከሉ ናቸው እና ከዚህ አንጻር ብታያቸው ጥሩ ነው ለማለት ፈልጌ ይሄ ነው። ነሺዳ በራሱ ራሱ አይደለም ችግሩ፣ ግን የሙዚቃ መሳሪያውን የምታየው የነ መዋዘ ሀቢብ ያለው ደንበኛ ናይት ክለብ ሁለት ሁለት ሴት ካፕል ካፕል እያደረገ ናይት ክለብ ላይ እንዳሉት አይነት ከሆነ እንደሱ አይፈቀድም። ሲጀምር ወንድና ሴት መደባለቅ የለባቸውም። ልክ ናይት ክለብ ነው በቃ የሚመስለው መድረክ ተሰጥቶት ሁለት ካፕል ካፕል የተደረጉ ምናምን የሚደረጉ ነገሮች ለዚና መስፋፋት ዋና ተጠያቂ ነው፣ ፈሳድ ነው። ስለዚህ ይህ ነገር ትክክል አይደለም ብላችሁ ሁላችሁ መቃወም አለባችሁ። ጉዳዩ ፐርሰናል አይደለም። ሙአዝ ማለት አንድ ያላህ ባሪያ ነው፣ አንድ ሰው ነው አንድ ሙስሊም ነው። ነገር ግን ከበስተኋላ ያለው ፈሳዱን ልክ አይደለም ማለት ያለባችሁ ፈሳዱ ላይ ነው ፖይንታችን። አሁን ሰዎች ፐርሰናል ይመስላቸዋል። ስለዚህ እንደዛ ነው። ከዛ አንጻር ማየት ትችላለህ ማለት ነው። ከዑመቴዎች ውስጥ ዝሙትን፣ ስርቆትን፣ ዚናን እና የሙዚቃ መሳሪያን ሀላል የሚያደርጉት ጌት ይመጣሉሉና

ወመው ኢቫቱን ወመው ኢዛ ብለህ እየቀራህ ነው። ኢንስተ ትንሣ ሳታስተካከል እናንተ መጀመሪያ ሓርፉን እንኳን አስተካክሉ። ስትልከ አይደለህም? ይሄንን አስተካክል ሀባቢ፣ እንደ ሰማችሁት ነው። ኣንተ የራስን ስሰት ሳታርም ኡስታዝ ወሂድ እልታርም መፈለገ በጣም ደፋርን። ቅርታ አድርግልኝና ኡስታዝ ወሂድ ከሰለመ በኋላ ከአራት በላይ መጽሐፍ ጽፏል። ገጠር ላይ ላሉት እንኳን ትምህርትን ዲነል ኢስላም ትውሂድን እንዲማሩ ከሽርክ ላይ ያሉት እንዲወጡ፣ አፕሊኬሽን በነፃ ዋይፋይ ያስፈልገው እንዲማሩ እየለፋ እየደከመ ያለ ወንድማችን ነው። ስንትና ስንት ወንድማቻችንና እህቶቻችን ቀን በቀን እየገቡ እሱ ጋር ላይፍ ጥያቄ እየጠየቁ እስልምናን እየተቀበሉ ነው። አንተ ግን ምን እያረክ ነው? ሽርክን እያስፋፋ ሙዚቃን መሳሪያ ነቢዩ ሰላሰለም ይሄ ነገር አይቻልም ያሉትን የራስህ በራስ ፍላጎትን እያካሄድክ ወጥተህ ደግሞ አንተ ኡስታዝ ወሂድን ልትናገር ትፈልጋለህ? ተው ሙአዝ ተው፣ ማይነከ ነገር አትንከ። ቪዲዮን ሼር አድርጉት፣ ዱዊት አድርጉት፣ አዳርሱት። ፍጡር ታመልካላችሁ ወይስ አታመልኩም? ሰው ታመልካላችሁ ወይስ አታመልኩም ብለን ጥያቄ ስናቀርብላችሁ አናመልክም ይላሉ። ኢየሱስ ሰው ነው እየተመለከ ነው ያለው። የሚመለክ ፍጡር ነው። እንደና ደግሞ ሰውነቱ ይመለካል። እንደገና ደግሞ ፍጡር ነው ይሏል። ራሱ መለኮት ስላለው መለኮት እንትጋል። መለኮት ምንድን ነው የሚያሻርከው? ተው። ሌላ በሌላ አደብሉብኝ እያለ እየተናገረ በአንድ ወቅት ድንግል ማርያም ማህፀን ውስጥ ያለውን ሩቅ ብእሲ ወይም ደግሞ ያለ ዘራ ብእሲ የተፈጠረውን አንድ ሰው እንደገና ከራሱ ጋር አንድ አድርጎ እያስመለከ ከሆነ ቁማር ነው የሚሆነው። ድራማ ነው የሚሆነው። ተውኔት ነው የሚሆነው። ራሱ አይሆንም። የሚሆን ነገር አይደለም ራሱ። እና ይህ የተቆረጠው የተበላው ምናምን አይደለም። ራሱ ወደ አፍ የሚገባ ሁሉ ወደ ዳር ይወጣል አለ ማቴዎስ ወንጌል 15 ላይ። ስለዚህ ኢየሱስ ሰውነቱ እያደገ የሚመጣው ነገር ይመለካል ወይ? ለምሳሌ ቆሎ የሚበላ ከሆነ ቆሎ የሚበላው ነገር ገብቶ ይመለካል ወይ ነው ጥያቄው። አዎ ካሉን የሚገርም ነገር ነው። ምነው እኔ ድንች ባረገኝ እላለሁ። ራሱ እኔ ድንች ሆኜ ኢየሱስ በልቶኝ ሰውነት ሲሆነው ያንን ይመለካለሁ ማለት ነው። ያስባችሁታል? በዚህ መልኩ ከዛ በኋላ ደግሞ የተመለከው ሲመለክ የነበረው ደግሞ በኋላ ላይ በአንድ ወቅት ይከሳል፣ አየር ይሆናል። ራሱ በአንድ ወቅት ደግሞ አውትፑት ይሆናል አይደለም በአውትፑት እየሆነ ይመጣል ራሱ ማለት ነው። ሲሰዳዳ ወይ ደግሞ ሽንት ቤት ሄደውን ሲሸናው ያ የተሸናው ነገር ሰውነት ውስጥ እስካለ ድረስ ይመለክ ነበር ወይ ማለት ነው። እና እንዲህ አይነት ነገር የተገረዘውን ጨምረህበት እንግዲህ አስበው። በስምንተኛው ቀን ተገረዘ አለ። የተገረዘው ሸለፈት በአንድ ወቅት የእሱ አካል ከሆነ አምልኮ የሚቀበል ከሆነ በአንድ ወቅት ሸለፈቱ ተመልኮ ነበር ማለት ነው እና ሶሪ፣ ለተፈጠረው የቋንቋ አጠቃቀም ምናልባት ሰውን የሚጎዳ ስሜት የሚጎዳ ነገር ከሆነ ይቅርታ እጠይቃለሁ ግን አዝናለሁ። እንደዚህ ፍጡር ይመለካል ተብሎ አይን ያፈጠጠና ጥርስ ያስገጠጠ እውነታው ነው ሲገኝ ማለት ነው። አዎ ፍጡር ነው ፍጡርነቱም ይመለካል መለኮ ስለተዋሃደው እንዲህ በቃ እንዲህ አሁን ፍጥጥ ብሎ መጥቷል። አሁን ያጀማ ድሮ እንደዛ አይሉም። አይ እኛ ፍጡራን አናመልክም ሰው አናመልክ ምናም ይላሉ። ፕሮቴስታንት ደግሞ እንደ አቅሜቲ፣ አይ እኛ የምናመልከው ኢየሱስ ሰውነቱን ሳይሆን አምላክነቱን ነው፣ ውስጡ ያለው መለኮት ነው ይላሉ። አሃ ኢየሱስ ሁለት ነው ማለት ነው። አንድ የሚመለክ አንድ የማይመለክ ሁለት ሊሆን ነው። እንደዛ ከሆነ ስለዚህ አስኬድ አያዋጣም። ራሱ ጥቅልል ብላችሁ ወደ ኢስላም ኑ። በአምላክነቱ ላይ ሰውነት የሌለበትን በጥበቃ ላይ እንቅልፍ የሌለበትን በኃያልነቱ ላይ ድካም የሌለበትን ራሱ በጌትነቱ ላይ ባርነት የሌለበት የማያምታታ አንዴ ባሪያ ነው፣ አንዴ ጌታ ነው፣ አንዴ የሚሞት ነው፣ አንዴ የማይሞት ነው፣ አንዴ የሚተኛ ነው፣ የማይተኛ ነው እያላችሁ ከምትወዛገቡ ኑ ወደ እስላም። ትንቢተ ኢሳያስ ምዕራፍ 42 ቁጥር አምስትና ስድስት ላይ እኔ እጠብቀዋለዋል ሰማይና ምድርን የፈጠረው አምላክ እጠብቀሃለዋሉ ማንን? መሲሁን ኢየሱስን ጠብቀሃለሁ ሁ ለምንድን ነው የምጠብቀው? ሲባል ኢየሱስ ሲተኛ የሚጠብቀው የነበረው አንድ አምላክ አለ። እስራኤል የሚጠብቅ አይተኛም አያንቀላፋም የተባለው አንድ አምላክ አለ አለ የአንድ አምላክ የኢየሱስ አምላክ ኢየሱስን ሲተኛና ሲያንቀላፋ ሲጠብቀው የነበረው ነው። ራሱ በጥበቃው ላይ እንቅልፍ የሌለበት ነው። ያንን እንድታመልኩ ነው። ኢየሱስ ሲያመልከው የነበረውን አምላክ እንድታመልኩ ነው ጥሪያችን ማለት ነው። እና ይህን ይመስላል። አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰሞኑን ኡስታዝ ወሂድ ላይፍ ላይ ትምህርት እያስተማረ አንድ ወጣት ይገባና፣ ነሺዳ ላይ ሙዚቃ መሳሪያ ይፈቀዳል ጥያቄ ይጠይቃል። ኡስታዝ ወሂድም ለዛ ወጣት መልስ ይመልስለታል። ከዛ ሙአዝ ሀቢብ ይሄን ቪዲዮ አይቶ ለኡስታዝ ሐርፍ አስተካክል፣ ምናምን እያለ ወጥቶ ሲናገር ነበር። ለማንኛውም ቪዲዮን እንየው። ቪዲዮን እስከ መጨረሻ ይሁት፣ ሼር አድርጎት በደንብ አዳምጡት፣ እኔ እመለሳለሁ። ሰው ምንም መሳሪያ መግባት የለበትም ማለት ነው ያለው ነገር በራሱ ችግር የለበትም። ነሽዳ በራሱ ማለት ነውና ያ ነው። ለዱንያ ትርፍ ተብሎ መኳተር ጥፋት ነው። ነሽዳ የሚፈቀደው ወደ ዘጠኝ ፖይንቶች አሉ አይደል። ቁርአን ከመቃትና ኢልሙን ከመማር ጋር የማይከለክል ሲሆን፣ ከሸሪያ ከመጠን በላይ ማሞገስ የሌለበት ሲሆን፣ የሙዚቃ መሳሪያ የሌለበት ሲሆን፣ ቅላጽ የሌለው ሲሆን ህብረ ዜማ የሌለው ሲሆን ከሙዚቃ ጋር የሚመሳሰል መሆን የሌለበት ሲሆን የዳዋ ዘዴ መሆን የሌለበት ሲሆን የስራ ዘርፍ መሆን የሌለበት ሲሆንና ነሺድ የምንጠቀምበት ጂሃድና የደቦ የማህበር ስራ ሰዎችን ለማነሳሳት ከሆነ ይፈቀዳል ማለት ነው። በተረፈ ሌላ ይሄ የሙዚቃ መሳሪያ ካለ ረሰዳ ሰለም በመጨረሻ ዘመን ላይ ይመጣሉ ብሎ ከሚሏቸው ሰዎች መካከል የሙዚቃ መሳሪያ ሀላል የሚያደርጉ ሰዎች ናቸው የሚል የሚያሳሰሉ ነገሮች የተከለከሉ ናቸው እና ከዚህ አንፃር ብታያቸው ጥሩ ነው ለማለት ፈልጌ ነው። ነሺዳ በራሱ ራሱ አይደለም ችግሩ። ግን የሙዚቃ መሳሪያ የምታየው የነመዋዘ መዋዛ ሀቢብ ያለው ደንበኛ ናይት ክለብ ሁለት ሁለት ሴት ካፕል ካፕል እያደረገ ናይት ክለብ ላይ እንዳሉት አይነት ከሆነ እንደሱ አይፈቀድም። ሲጀምር ወንድና ሴት መደባለቅ የለባቸው። ልክ ናይት ክለብ ነው በቃ የሚመስለው መድረክ ተሰጥቶት ሁለት ካፕል ካፕል የተደረጉ ምናምን የሚደረጉ ነገሮች ለዚህና መስፋፋት ዋና ተጠያቂ ነው፣ ፈሳድ ነው። ስለዚህ ይህ ነገር ትክክል አይደለም ብላችሁ ሁላችሁ መቃወም አለባችሁ። ጉዳዩ ፐርሰናል አይደለም። ማዋዝ ማለት አንድ ያላ ባሪያ ነው፣ አንድ ሰው ነው፣ አንድ ሙስሊም ነው። ነገር ግን ከበስተኋላ ያለው ፈሳዱ ልክ አይደለም ማለት አለባችሁ። ፈሳዱ ላይ ነው ፖይንታችን። አሁን ሰዎች ፐርሰናል ይመስላቸዋል። ስለዚህ እንደዛ ነው። ከዛ አንፃር ማየት ትችላለ ማለት ነው። ከእመቴዎች ውስጥ ዝሙትን፣ ስርቆትን፣ ዚናንና የሙዚቃ መሳሪያን ሀላል የሚያደርጉት ጌት ይመጣሉሉና እኛን ሙንሽሎችንና ማዲሆችን እዛ ሀዲስ ውስጥ ይከትላል። አሁን ዳይነን ምናምንና ምንሰሰብ እንሰራለን የሚሉ አንዳንድ ግለሰቦች መጀመሪያ እናንተ እስቲ ሀርፍ እንኳን አስተካከሉ ሀቂቃ ነው።

ሐርፉን እንኳን አስተካክሉ፣ ስቲ ልክ አይደለህም። ይሄንን አስተካክል ሀባቢ። እንደሰማችሁት ነው። አንተ የራስን እንስሰት ሳታርም ኡስታዝ ወሂድን ልታርም መፈለግ በጣም ደፋን። ቅርታ አድርግልኝና ኡስታዝ ወሂድ ከሰለመ በኋላ ከአራት በላይ መጽሐፍ ጽፏል። ገጠር ላይ ላሉት እንኳን ትምህርትን ዲን ኢስላም ተውሂድን እንዲማሩ ከሽርክ ላይ ያሉት እንዲወጡ አፕሊኬሽን በነጻ ዋይፋይ ያስፈልገው እንዲማሩ እየለፋ እየደከመ ያለ ወንድማችን ነው። ስንትና ስንት ወንድማቻችንና እህቶቻችን ቀን በቀን እየገቡ እሱ ጋር ላይፍ ጥያቄ እየጠየቁ እስልምና ነው እየተቀበሉ ነው። አንተ ግን ምን እያረክ ነው? ሽርክን እያስፋፋ ሙዚቃን መሳሪያ፣ ነቢዩ ሰላ ሰለም ይሄ ነገር አይቻልም ያሉትን የራስ በራስ ፍላጎትን እያካሄድክ ወተ ደግሞ አንተ ኡስታዝ ወሂድን ልትናገር ትፈልጋለህ? ተው ሙአዝ ተው፣ ማይነካ ነገር አትንካ። ቪዲዮን ሼር አድርጉት፣ ዱዊት አድርጉት፣ አዳርሱት።